ትንሹ ቻናል ላይ ስለቅ ማለት ነው ብዙዎቻችሁ ጠይቁኝ ያላችሁ ሰርጉ መቼ ነው ምናምን አሁን እያላችሁ ሰርጉ ተቃርቧል ያጀማ ማሻአላህ የሰርግ ዝግጅት ቀጥሏል ማለት ነው በፓርቲ ቀርበላችኋል። ይቀርበላችኋል ኢንሻአላህ እንግዲህ ስንቶቻችን ሁለተኛ ቻና እንዳለኝ የምታውቁት ያጀማ ወደ አምሳ ምናምሽ ተከታ ያለው ሁላችሁም ሰብስክራይብ አድርጉት በዛ በየቀኑ ቪዲዮ ሪያክሽን ኢስላማዊ ቪዲዮ እለቅላችኋለሁ እየሰራሁ ነው ብዙዎቻችሁ የምሰራውንም ስራ እያበረታታችሁኝ ጥሩ ነው ብላችሁ ስትመክሩኝም ነበር፣ ከልብ አመሰግናለሁ። ለማንኛውም ዛሬ ለየት ባለ ቪዲዮ ተመልሻለሁ። እንግዲህ ቤታችንን እየቀባባ ነው። ቤታችንን ካስተካከል ትንሽ ቆየት ብለናል። ነገር ግን ጂብሰም ነው የተደረገው፣ ጂብሰምና ኮርኔስ ነው። ቀለም አልተቀባም ነበር። እንግዲህ ቀለም እየቀባ ነው የምንገኘው፣ የኔንም ብቻ ሳይሆን የቤተሰቦችንም ጭምር አዲሽ ላችኋለሁ። ከፕሮግራማችን ፍጻሜ አብራችን ቆዩ። ላይክ ላይክ እያደርጋችሁ ለብዙዎች ተደራሽ ያድርጉት። ሰርጉንም እንሻላህ አላህ በሰላም ያደርሰን። ለማለት ወዳለው እነግራችኋለሁ፣ ሰርጉ በጣም ተቃርቧል። ዝግጅት ቢዚ አድርጎኛል። ለዛ ነው ትልቁ ቻናል ላይ እየሰራሁ ያልሆነው እና ያው እንግዲህ ቁጭ ስለማልል ማለት ነው። ቁጭ ስል ትንሹ ቻናል ላይ እንዲያድግ ስለፈለግኩኝ እዛ ላይ ነው የምሰራው ማለት ነው። እና እንግዲህ ቀለም እያስቀባሁ ነው የምገኘው ኮርኒስ እና ግድግዳው ማለት ነው። ኮርኒስ የውሃ ቀለም ነው የሚቀባው፣ ግድግዳም የውሃ ነው። ነገር ግን የውሃ ቀለም ስንቀባው ቶሎ ነው ቆሻሻ የሚይዘው ማለት ነው። ስለዚህ የፕላስቲክ ቀለም ሲቀባ በጣም አሪፍ ነው። የውሃ ቀለም ተቀብቶ እንደገና የፕላስቲክ ነው የሚደገመው ማለት ነው። እና ብዙ ቀለም ፈጅተናል ላችሁ ነበር። እኔ እንግዲህ ገብቼበት ነበር። ገና መሸ። ሚዜዎችን ሰራላቸዋለሁ። ቆሜ እየቀባሁኝ ነው። እነሱ ነበር መጥተው መቀባት የነበረባቸው እኔ ግን እያስቀባሁኝ እየቀባሁኝ ነበር። አንድ ሚዜ ነው እንግዲህ ከኔ ጋር ሁሌም ያለው። ሌሎችን ለሰርግ ጊዜ ለአንድ ለአምስት ቀን ንጉስ እንሆናለን፣ በዛን ሰዓት እንበቀላቸዋለን ማለት ነው። ይህ ነው እንግዲህ አንደኛ ሚዜ በጣም እንትን እያለ ያለው ከጎኔ ሁል የማይለየው እየቀባ ያለበት ሁኔታ ነው። ለማንኛውም የኮርኒሱ ቀለም እንዴት አያችሁት ወደዳችሁት ወይ? እንግዲህ በስልክ ብዙም አያስታውቅም። ወላሂ ማለት ፍዘዝ ደብዘዝ ያለ አይነት ነገር ይመስላል። በአካል ግን በጣም በጣም በጣም ቆንጆ በጣም የሚያምር ቀለም ነው። ራሴ ነኝ የመረጥኩት በዚህ ከለር ይሁንልኝ ብዬ እና የግድግዳውንም ቀለም ሽሮማ ሆኖ ፈዘዝ ያለ ሽሮማ ፕላስቲክ ቀብተነዋል። እኔም እየቀባሁኝ ነው። በዚህ እንደምትመለከቱ ማለት ነው። እንደ በፊቱ በቡሩሽ አይደለም አሁን ላይ የሚቀባው። በነገራችን ላይ በእንደዚህ አይነት መቀቢያ ነው። ቶሎ ነው የሚያፋጥ ነው ማለት ነው። አቆያቸውም በአንዴ ወደታች ወደ ላይ ሲደረግ እንትን ይላል ማለት ነው። ስለዚህ እቃውን አውጣተን ነበረ። የግድ እንግዲህ ማጠብ አለብን። ምክንያቱም የተለያዩ ቀለሞች ምናምን ስላለው ሲፈገፈግ ምናምን ብዙ ነገር ቆሻሻ ስለሚወርደው አጠባ ገብተናል ማለት ነው። የግድ እቃዎችን አውጥቼ በጣም እቃው ማውጣት ወላሂ፣ ወዲያ ወዲህ ማረግ ራሱ በጣም ያስጠላል፣ በጣም ይከብዳል። ነገር ግን መሀል ላይ አድርገ ነው እንግዲህ ልንቀባ ችነላል ማለት ነው። የግድ ደግሞ ስለወጥተው ያው መወልወል አለባቸው። ወንድ ወንድሜ እየወለወለ ነው ሚዜ ደግሞ እዚህ ጋር አነጣጥፈን እኔና እሱ ይህን በግድን ያስገባኑ ቁም ሳጥኑን ወላሂ በግድ እኔ ፉአድ ጓደኛዬ የሚዜው አህመድ ቀስም ይባላል። አህመድ ወሎ ዩቲዩብ አለው። እናንተም ገብታችሁ ሰብስክራይብ እንድታደርጉት የሰርግ ቪዲዮ ታገኙትበት አላችሁ ማለት ነው። የእኛንም እና ቆንጆ ቆንጆ ቪዲዮ እንግዲህ ይሰራል። በዚህ ጋር እንግዲህ አይናፋር እየሆነ ነው ብራዘር እና የግድ አንድ ባንድ ነው ማውጣትና መወልወል ያለብን። በጣም አድክ ነበር። ከዛም ደግሞ ፍዋድ ግድ የቤቱ ቆ ሰለቆሸሸ የማና ማዘር ማለት ነው የግድ ማደስ አለብን። እያደሰ ነው። በዚህ መልኩ በስልክ እንዳልኳችሁ ብዙም አያስታውቅም። በአካል ግን በጣም ያምራል። በጣም ደስ ይላል ማለት ነው። እና ያው የኔ ቤት ብቻ መበጃጀት የለበትም በሚል ይህን እናቴን ቤት በዚህ መልኩ ፋፈሽ እያደረግን ነው። ብዙ ብዙ ነገር ማለት ነው። ደስ ይላል። ጃያጀማ ሰርጉ ደግሞ የቀረው አላብዛባችሁ፣ ወሬ ያበዛባችሁ። ለማንኛውም ሰርጉ የቀረው ጥቂት ቀናት ነው 16 ምናምን 17 ቀን አካባቢ ነው። አላህ በሰላም ያደርሰን። ዱአ አድርጉ በሰላም እንዲወጣ አጃው ማለት ነው። እንሻላህ አብራችሁን ሰላላችሁ አብሽር ለምትሉኝ በውስጥ መስመር ለምጽፉልኝ መልካም ኙታችሁን ስለምገልጹልኝ ሁላችሁንም ከልብ ከልብ አድርጌ አመሰግናለሁ፣ እወዳችኋለሁ። እንሻላህ ያው እንግዲህ በአካል መታችሁ ሰርጉም መብላት ባትችሉ በዩቲብ እንግዲህ መብላትና መታደም ትችላላችሁ። እንሻአላ የተለያዩ ቪዲዮዎች አሉ። አሁንም መልካም ምኞታችሁን የምትገልጹልኝ ከልብ ከልብ ወዳጆቼ አመሰግናለሁ፣ እወዳችኋለሁ እንሻአላ። እንዲሁም ደግሞ አንድ ነገር ጣል ላድርግላችሁ። ቀለም እየቀባ ያለው ልጅ ኮርኒሴን ጅብሰሙን ግርግዳውን የሰራው ልጅ ነው ማለት ነው። በጣም ጎበዝ፣ በጣም ባለሙያ፣ የማምነው ጓደኛ ጓደኛዬም ጭምር ነው። ስለዚህ በተለይ በወሎ አካባቢ ያላችሁ ማሰራት የምትፈልጉ በተመጣጣኝ ዋጋ በቤተሰብ ዋጋ ቤቶቻችሁን ይሰራላችኋል። የብሎኬት ቤትም ሆነ የእንጨት ቤት አሁን የእንጨት ቤት ነው። በዚህ መልኩ ፎ አድርጎ እየሰራልኝ ማለት ነው። ስለዚህ የትም ቦታ ሂዶ እናንተ ሀገር ይሰራላችኋል፣ ወሎ ውስጥ ያላችሁ ለማለት እወዳለሁ። ከልብ አመሰግናለሁ። የየለቱ ያለውን ነገር ቆረጥ ቆረጥ እያደረግኩኝ ወደ እናንተ ማቀርብ ይሆናል። ቤቶቻችንን እንግዲህ ቀብተን አጠናቅናል። ሁሉም ተነጣጥፎ ቀም ገባብቶ ማለት ነው። ሌላ ደግሞ ቪዲዮ ሰራላችኋለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። መልካም ደስ ብሎኛል።